ሮቤርቶ የኢትዮጵያውን ብሔራዊ ውትድርና ሸሽተህ ጣሊያን ሀገር ሄድክ። ጣሊያን ሀገርም ያው ብሔራዊ ውትድርና፣ ናሽናል ሰርቪስ አጋጠመ። እሱን ታሪክም ጀምረለን ነበር እሱንም ትቀጥልልን እና አንድ የሚባል ነገር አለ። ጣሊያን ሀገር የመጀመሪያው ፕሮፌሽናል ተጫዋች ሮቤርቶ ነው የሚል ነገር ይደመጣል። የት ክለብ እና መቼ ተጫውተ ነው? ፕሮፌሽናል ተጫዋቸውም እንዴት ነው? የመገናኛ ብዙሃኖችን ሽፋን እንዴት ሳታገኝ ቀረ? ያው እንግዲህ እድሉን ያገኘሁት ያው ሚሊተሪ ሰርቪስ በምንፈራበት ጊዜ ያው የካምፖች ውድድር ነበር፣ እና ካምፖች ውድድር ላይ እኔ በዛ ሰዓት ብቃት ያለኝ ተጫዋች ስለነበርኩኝ፣ ወጣትም ነኝ በጣም በቃይን ውስጥ ገባው። እንደገና ደግሞ አፍሮ ነበርኩ እንደ ዛሬ ሳይሆን ያው አፍሮ ነበርኩ። ያው የአገሬን ባህል ይዤ ምናምን እና በቀላሉ እታያለሁ ማለት ነው። አንድ ለየት ያለ ነገር ካደረግኩ እታያለሁ። ካፒቴን የሆነ ጣሊያን ነበር እና እሱ አሰልጣኛችን ነበረ። ዋንጫ በላን። የካምፖችን የካምፖቹን ዋንጫ ስንበላ በጣም ብዙ ጎል በማስቆጠር በጎል እንትንም ተሸለምኩኝ። እና ሚሊተሪ ሰርቪስ ስትጨርስ እኔ የተወለድኩበት ከተማ እዛ ሄደህ ነው የምትጫወተው? ሲለኝ እኔ ደግሞ ለመቀለድ መስሎኝ ነበረ። እሺ አልኩት። ከዛ ልክ ስጨርስ ይዞኝ ሄደ። አሰልጣኛቸው አየኝ ኖ ነ ወዲያውኑ፣ ኮንትራት ይፈረም አለ። ኮንትራት ተፈረመልኝ። እንደ አሁን ጊዜ በጣም ብዙ ብር አይገኝበትም። በዘመኑ አነስ ያለ ነው፣ ግን ቢሆንም ለእኔ በጣም በጣም ብዙ ነበረ። ምክንያቱም ቤተሰብም ለመርዳት ብዙ ቤተሰቦችን ከኢትዮጵያ ጓደኞቼን እንዲወጡ አድርጌያለሁ እንዲማሩ አድርጌያለሁ። ይሄ አጋጣሚን ተጠቅሜ ማለት ነው። እና ለፕሮፌሽናልነት የበቃውበት ምክንያት ምንድን ነው? የዚህ በሚሊተሪው ሰርቪስ ባወቅኩት ሰው የአማካኝነት ሴኒጋሊያ ይባላል። ብዙ ሰው እንዲያውም ሴኔጋል መጫወት ጀመረ ይሉ ነበር እየተሳሳቱ፣ ግን ሴኒጋሊያ ማለት በጣሊያንኛ አንኮና የምትባል ከተማለች እዛ አጠገብ የምትገኝ ነች። ወደ ኖርዝ ላይ ወደ ኖርዝ ጣሊያን ላይ ማለት ነው እና እዛ ሶስት አመት በፕሮፌሽናል ተጫወትኩኝ። ከዛ በኋላ በሴሚ ፕሮፌሽናል ደግሞ ወደ አስር አመት ተጫወቻለው። ከዛ በቃ ዝቅ እያልኩ እርጅናው መጣ። የምመኘው ቦታ ባልደርስም፣ ግን ያው ትልቅ ሳዲስፋክሽን አግኝቻለው። በኳስ አማካኝነት ብዙ ጓደኞች፣ ብዙ ዘመዶች አፍርቻለው። ይሄ በጣም ያስደስተኛል። ለማንኛውም ሰው ስፖርት ባትጫወትም አብረህ መዋሉ ከስፖርተኛ ጋር ራሱ ብዙ ነገር ያስገኛል። በጣም ብዙ ከሰው ጋር መኖር ከሰው ጋር አንድ መሆን መተባበር። ኳስ ተጫዋች ልቡ አይጨክንም። አሁን ለምሳሌ የስፖርተኛ የሆነ ሰው አንድ የድሮ የሚያውቀው ሰው እንኳ እንደዚህ አይነት ችግር ገጠመኝ ቢል ተሯሩጦ አዋቶም ብሎ የሆነ ነገር ሁል ጊዜ ያደርጋል። እና እኔም ተረድቼ ስለማቅ ተባብረውኝ ስለማቅ አውቀዋለሁ እኔም ደግሞ ተባብሬ ስለማቅ ማለት ነው። እና ኳስ ተጫዋችነት በጣም ብዙ የሚያስተምር ነገር ነው። አብሶ በሀገራችን ምንድነው? ሀገራችን ላይ በኋላ ወይን መጣበት ይሆናል። ጣሊያን ሀገር ስመጣ ፕሮፌሽናል በነበርኩበት ሰዓት ተጫዋቾች ጠፍተው መጡ፣ ወደ ሞሮኮ መጫወት ሲገባቸው እነ መሰላ ካልወልድ፣ እነሸሪፌ፣ እነ አብርሃም ፋሲል አድማሱ፣ ሞሀባ ነብሰለናል ጸጋው። አዎ መሰለ አለ አሁንም፣ በህይወት ኡዲን የሚባል ከተማ መሰለ። አካል ወልድ መሰለ አካል ወልድ እና መሰለ ሁለት መሰለ የኤልፓ በረኛም ነበረ። አዎ ግን እሱ እዚህ ጣሊያን አልቀረም ከኛ ጋር ለመጫወት። እነዚህ ግን ስድስቱ እኛ ጋር ቀሩና ኃይለኛ ቡድን አቋቋምን ኢትዮጵያ ብለን። ከዛ በጣም ዘረኝነት የነበረበት ሰዓት ነው ጣሊያን ሀገር እና ብዙ ወጣቶች ጣሊያኖች እየወጡ የፋሺዝምን እንትን እያሳዩ ጥቁርም ሆነ የውጭ ዜጋ ሲያገኙ ያው እኔንም አብረው ነው የሚቀላቀሉኝ። በዛ ጊዜ ጠቆር ያልኩ አፍሮምን ስለሆንኩኝ እና ብዙ ችግሮች ነበሩን። እና ጆርጅ ወያ ያን ጊዜ የሚላን ተጫዋች ነበር እና እሱ ላይቤሪያዊ ነው። ይሄ ነገር የአፍሪካ ዋንጫ ይዘጋጃል እና አዘጋጀ ሮም ላይ ይሄንን ማሳየት የምፈልገው ብዙ አፍሪካውያን እናንተ እንደምትሉት ወንጀል ብቻ ሳይሆን ትልልቅ ነገር የሚሰሩ ስፖርተኞች፣ እውቀት ያላቸው መሆናቸው ማሳያ ነው ብሎ እሱ ስፖንሰር አደረገና እንደምታውቀው ስድስቱ የብሔራዊ ተጫዋቾች አሉ። እኛ ቶፕ ኮንዲሽን ላይ ነን። ያው ደረጃ የሚባልም ጓደኛ አለን። ያው ከኑጌም ጋር በጣም ጓደኛ ነው። በጣም በቃ ቶፕ ኮንዲሽን ላይ ስለነበርን የሚችለን አልነበረን። በቃ በፍጹም የሚችለን አልነበረም። ፋይናል ከናይጄሪያ ጋር ቀረብን ናይጄሪያ ጋር እንዲያውም በጣም የሚያስቅ ነገር ናይጄሪያ ጋር ፋይናል ደረስንና አንድ ለዜሮ እየተመራን ልክ አርባ አምስት ደቂቃ የመጀመሪያው ሀፍ ላይ ሊያልቅ ሲል ሞሃባ ጎል አገባና አንድ እኩል ሆንን። ከዛ ዝናብ በጣም ደበደበውና ከዛ ተነጋገርን እኛ የአበሻ ጨዋታ ዝናቡ አይሆነንም ጭቃ ነው። እና እንዴት ነው ማድረግ ያለብን? ይሄ ነገር እንዲቋረጥ እናድርግና ቆንጆ ቀን ሲሆን እኛ በነፍሰ ስጋቸው ነው የምንጫወተው፣ ምናምን ተባባልን እርስ በርሳችን ማለት ነው። ከዛ ላይ ያው ካፒቴናችን ያው ለክብርም ለሁሉም መሰላ ካልወልድ ነበር፣ ያው ጣልያንኛ ላይ ገና ነበር። እና ዳኛው ጋር ሄደህ ንገረው ይቋረጥ አለ። እሺ አለን፣ ያው ከበነው ዳኛው ጋር ሄደ። አራጋቢዎቹም አሉ ጭቃውን አፈሰውና ከመሬት ላይ በጣሊያንኛ ኩስቶ ፓዛ አለው። ጭቃውን አብሶ ይሄ ኢትዮጵያ ቤት ቤት በቤት እንሰራበት አንተን እና ያው ዳኛውም ጣሊያን ነው። ምን ሆኖ ማቋረጥ አልችልም ማለት አንድ እኩል እንዳለን ያው በሪጎሬ ዋንጫውን በላን። በቴሌቪዥን ቀረብን። ራይትር የሚባል የናሽናል ቴሌቪዥን አለ። በዛ ቀረብን። እና እነዚህ ስድስት ተጫዋቾች በኋላ ደግሞ ሌሎች ደግሞ መጡልን፣ እነ ጉልማ እነ በላያ። አዎ፣ ስለዚህ በጣም ሀይለኛ ቡድን እየተሰራ በመሀል እነኑጌም መጡ ማለት ነው። እና ያው ትንሽ ደግሞ ቦታውን ልልቀቅለት እና ለኑጌ ደግሞ እቀጥላለሁኝ። ብዙ ደሳስ የሚሉ ጊዜዎች ያሳልፈናል። እውነት ለመናገር ከታሪካዊ ትልቅ ደረጃ ይደርስ ነበር። ሮቤርቶ ኳስ አይለቅም ኳስ ከያዘ ችግሩ አይለቅም የሚባል ነገር አለ። እንመለስበታለን።